ለምን ነው ወደ ውስጥ የገባችሁ? ላናግራት እፈልጋለሁ። ምን? ስለዚህ ደም ላናግራት እፈልጋለሁ። ማርቲ ማርታ! ወይ ልብስ ልቀይር እኮ ገብቼ ነው። ይሄ የምን ደም ነው? የምርሽ ነው እንዴ? እንጂ አባማ ካፍጂ። እኔ ስለ አዲስ አበባ ሰሞት የተለየ ነገር ነበረ። በቃ እኔ ቢላውን ማያስኩ ለሌቦች ብዬ ነው። እሺ፣ ቢላው ሲሆን ይሄ የምን ደም ነው? አባማ ይመስል ነገር አታውራ። ቻፕስቲክ ከየት ተደፍቶ ነው የሚሆነው ይኸው አቦ ቻፕስቲክ ታደፍቷል። አቦ ቦርሴን አበላሸው። በእናታችሁ ት አዎ የእውነቷን ነው። ቻፕስቲክ እኮ ነው። ወይኔ፣ አዎ ቻፕስቲክ ነው። ማርቲ በጣም ይቅርታ። አቦ ጣጣ የለውም። እኔ እኮ ደግሞ አታርፋች ስጠሩ ምን ሆናችሁ ነው ብዬ ቀደውት ነው እንኳን ሳልጠጣው ነው የመጣሁት። አንቺ ደግሞ አረጋግጠሽ አታወሪም? ምን የተሳሳተ ነገር የምታወሩት? ማርታ እንዳይደብራት ማለት ያው ባላረገችው ነገር ተቀየርንባት አይደል? በቃ ሽ ስትመጣ ሁላችንም ይቅርታ እንጠይቃታለን። አትረዳም ብላችሁ ነው ደግሞ ሁላችሁም ለኔ ያስባችሁ እንደሆነ ትረዳለች። ደግሞ እህቷ ይሄ ሁሉ የሚያስብላት ሰው እንዳለ ስታቅ በጣም ነው ደስ የሚላት። አሁን እናስብልሻለን። እንዴ የምን እህት ወይኔ ሀኒቸው እያነገርኩሽማ እህት እኮ ናት። አረጋገጥ የምርሽና። ወይኔ ቀፊኝ ደስ ስላለች ደስ ብሎኛል። ነገርኳት ደግሞ ለቅድም ደግሞ ሁሉም ይቅርታ ደግሞ ይቅርታ አድርጌላችኋለሁ፣ እንዳታሉ የኔ ውድ እህት። ሄሎ ሄሎ፣ አይ ልጅት፣ እንዴት ነሽ እ ሴትዮ የታባሽ? ጠርተሽ ነው ናፈቅሽ። እባክሽ ቸገር ነኝ፣ እህቴ ጋር ነው። ኦ እየቀለድኩ አይደለም፣ አዲስ አበባ ነኝ ያለሁት። ጢቆ የምርሽ ነው? አዲስ አበባ ሱቅ ተሳሰብኩ እንዴ፣ ጢቆ ነሽ? አዎ፣ ማንኛ በቃ ሁሉንም እናቅርሻለሁ ወይም ውየት እንገርሽ። አቦ የምን እህት ነው የምትይኝ? በቃቸው ትቀድዳለች እንዴ። መጣው ቤትሽ ያማታል እንዴ እንዴ። ማርታ ጢቆ ነው እንዴ ስምሽ? አይ ሰፈር ጢቆ ነው የሚሉ። ጢቆ ምን ማለት ነው? ጢቆ ማለት ትንሽ እንደ ማለት ነው። እና እኛም ጢቆ ብለን እንጥረሽ፣ ደስ ይለኛል። ጢቆ ወይዬ፣ ጢቆ ጢቆ። አቦ እናንተ ደግሞ፣ እኔ እኮ የምር አስደነገጥኳቸው መስሎኝ አይደል። አፎ በሉኝ። አይኔን ሲገልጥ ፊለፊት ይቼ ስንሌላለን። ህግጥ ነው። እንዴት አለ እኔ እራሱ ፊልም ቤት ስትርክክ እንዳለን። አቡ ፍቅራችሁ እኮ አስቀንቶኝ እያየኋችሁ ነበረ። የምን ፍቅር? ያው ስለ ሁለታችሁ ሁሉንም ነገር አውቃለሁ። ምንድን ነው የምታውቂው? ያው እናቴ ሰላይ ናት፣ ነግሬሽ የለ ምንም ነገር አያመልጣትም? እሺ የምታውቂውን ንገሪ። ያው እንደምትዋደዱ፣ እንደምትፋቀሩ አው ልክ ነሽ። እንፈቀራለን ግን አንድ ላይ እናንደማ። አረ ታምራላችሁ። ግን አይከብድም። ምንድን ነው የሚከብደው? ያው ሰዎች እህትና ወንድም እንደሆናችሁ ነው አይደል የሚያስቡት። ልክ ነሽ ጢቆየ። ሁሉም ሰው እህትና ወንድም እንደሆነ ነው የሚያስበው። ግን እኛና ናቲ ምንም የሚያገናኝን እህትና ወንድምነት የለንም። የሱም እናት የኔም አባት ምንም አይነት ንክኪም ሆነ ፊርማ የላቸውም። እና ይሄ ነው እውነቱ። በቃ ሁሉም ነገር ይስተካከላል። በቃ ራስ ቀይሩ። አዎ ይስተካከላል። እሺ እስቲ ስለኛ ሌላ ምንም ነገር ታውቂያለሽ? ያው እሱም በሂደት እናወራለን እና ግን እናንተ መቼ ነው ሸገርን የምታሳዩኝ? አረ እናሳይሻለን፣ ከፈለሽ ዛሬ እናሳይሻለን። አቦ ደስ ይለኛል። በቃ ተነሷ። ያው ገና ነው እኮ ፀሐይ ነው ደግሞ አሃ። ለምን? በቃ በደንብ እንድናያት ደግሞ ቀደም ብለን ብንወጣ አሪፍ ነው። እ እሺ በቃ ፀሐይ እኮ ብሎ ነው እሺ ነግሬሽ ነበር እኮ ትንሽ መሸት አርገን ብንወጣ አሪፍ ነበረ። እኔ መች እንደዚህ መሰለኝ። አየሽ፣ ዛሬ ትምህርት ወስደሻል። ነገ ግን መሸት ሲል ነው የምንወጣው። እሺ፣ ግን ዛሬ ወድቃ የሚለቀኝም አይመስለኝም። አይዞሽ ይለቅሻል። ቆይ እንደውም ውሃ ይዤልሽ ልምጣ። ኧረ ኧረ ተይው ቆይ ትንሽ ልረፍ እና ጠጣለሁ። ዲኑ እኔ በጣም ነው የጣመኝ ይዘሽልኝ ደረሰ። ምግቡ እንዴት ነው? አሪፍ ነው። ተመቻችሁ? በጣም የሚጣፍጣል። ዲና ግን ማን ያስለመመደሽ? እሙዬ ናት። ያው እሙዬ ብዙ ጊዜ ቤት ውስጥ አትሆንም። ድለላውም አለ፣ ሌላም ሌላም ስራ ቤት ውስጥ አባወራ በሏት። ውስጥ ያለውን ነገር ያው እኔ ስለሆንኩኝ የምሰራው በዛው እኔም ለመድኩኝ። ሌላ ግብታለች? አረ አዎ፣ ሹፌር ምናምን ብዬ ነግሬያቸው የለ እንዴ። እናንተ ደግሞ ትረሳላችሁ እንዴ? አይኔ ኮ ረስቸው ነው። እና ሌላስ ታገባ አልደበረሽ? ለምን ይደብረኛል? እሙዬ ኮ ገና ወጣት ናት። በእኔ ምክንያት ደግሞ መኖር ያለባትን ህይወት አለመኖር የለባትም። ያው ያገባችሁ ሰው ሹፌር ነው ብዙ ጊዜ ቤት አይቀመጥም፣ ፊልድ ነው የሚሆነው። ለዛ እኔና እሙ ብዙ ጊዜ አለን። ለምን ይደብረኛል? የኔ ውድ እህት አስተሳሰብሽን እኮ ሰወጀልሽ። እናትሽን ደግሞ እንደሞ እስክተዋወቅ አስተዋውቅቻለሁ። አቦም እንዳት አስተዋውቅሻለሁ። አሁን ለራሱ በጣም ቆየሁኝ፣ ከደወልኩላትም ይደብራታል። እስኪ አንዴ ደውዬላት ልምጣ ለነ ሰውዬ እኮ አሀ መጀመሪያ፣ ሱና እናርጋ። ሱና እናርጋ። ወይኔ ሳትበይ ይጨረስብሽ አይደል? ወይ ቀለል ያለ ነገር እንስራልሽ። እንዴ እረ እኔ በቅቶኛል። ምግብ ታርፎ ሲበላሽ አልወድም። ለዛ ነው ሲጀመር ተወጣቴ መብላልም እንደለኝም። ከሙ ካሙ ጋር አምስት ሰዓት ስድስት ሰዓት ምናምን ነው የምትለው። እንደዛ ከሆነ እሺ። እነ እሙ ምን አለችሽ? ናፍቀሽኛል ምናምን ነው የምትለው? አዎ ናፍቀሻት ነው የሚሆነው። ወይ ደግሞ ደርሰሽ ትመጫለሽ እንዴ ጠይቀሻት። አይ እዛ ከሄድኩኝማ ደግማ አትለቀኝም። ደግሞ የምትፈልገው የተሻለ ስራ ምናምን አግኝቼ የተሻለ ሰው እንደሆነላት ነው። ያው እሷ ጋር ደግሞ እዛ ከሄድኩ እሷንም አዳክማታለሁ። ጨከን ብዬ እዚሁ በሆን ነው የሚሻለው። ወይ ካሉን እሷ እዚህ ትምጣና አንዱ ላይ ቆንቆይታ ትሄድ። እንዴ አይ እንደውም ትንሽ ልናፍቃት እባክሽ። በቃ እኔም እኮ ነው አጣጥቤ ምናምን ልምጣ። እሺ በቃ ሊኒውዬ በቃ እኔ ኬድ ጋር ወጥቼ ስራ አልፈልግ። እሺ ግን የት ነው የምትፈልጉት? ደግሞ በዚህ ጻይ መንከራተታችሁ ጥሩ ነው። አታ ተንከራተንም በተገኘ ለማንኛውም ከጤጎ ጋብቶኝ። ይደብርሽ እንዴ? ለምን ይደብረኛል? ለዚህ ታደለች እንዴ? እንደውም ደስ ነው የሚለኝ። እሺ በቃ ከእህትሽ ጋር መልካም ቆይታ። አሚን ላንተ መልካም ይትረ ምፈልቀ አንዴ ወራል ተራናቲ ስራ ፈልጌ ልምጣ ብዬ እኮ ወይ በእናት በዛው ለኔ ፈልግልኛ እሺ እፈልግልሻለሁ። ግን ምን አይነት ስራ? አረ ምንም ይሁን ብቻ ስራ ይሁን። ስራ ለማግኘት በጣም ነው ያጓጓሽው። ውይ በጣም አልገባሽም። የመጀመሪያ ደግሞ ዜን ለሙስ ክልክላ ድረስ ጨንቆኛል። እሺ በቃ ፈልጌ እመጣለሁ። ደሞ ልብስ ቀይሬ እመጣ። አሃ ቀስ በይ። አሳማምኩሽ። እንደ ዲንዬ ይቅርታሽ። እሺ

ወይኔ ጥቃ ማውራን ነገር ከሆነ ያላቀውም። አይ አንቺ ምን አላለክሽ? አቦ በናትሽ አንቺ ማልቅሰሽ እኔንም ሆዳት አስብሽኝ እ እና ጓደኛዬ ምን አሰብክ? በቃ ያልኩህ ሶስት ቦታዎችን ጠይቅና ይበቃናል። እሺ የሚሳካ ይመስላል? እኔ በጣም ተስፋ ቆርጫለሁ። ያው እድላችን ጠባብ ነው፣ ግን ደግሞ መሞከሩ ሳይሻል አይቀር። እሺ በቃ ትንሽ አርፈን እንሄዳለን፣ በጣም ደክሞኛል። እሺ እኔ የምልህ የዲኑ እህት ቅጽል ሰማማን ነበር፣ ቢቆ እሷ አሁን በቃ አብራችሁ መኖር ጀምራችሁ ነው እንዴ? አዎ ምን ነው? ኧረ ምን በአንድ ጊዜ እንደዚህ መቀራረባችሁ ገርሞኝ ነው። እኔ ነው ገርሞኛል። ምን ደስተኛ አይደለም እንዴ? እኔ እንጃ ደስተኛ አሉን አሉን። ስለ ራሴ ምን ያልነገርኩሽ ነገር አለ አይደል? ስለ ፍቅር ህይወትሽ? አቦኔ እንደዚህ ነገር አይመቸኝም። በእናትሽ በእሙ የሆነ ታሪክማ ይኖርሻል። በእሙ ካልሽማ ልንገርሽ ነገርሽ። እስረኛ ክፍል እያለን የተዋወቅ ነው። ቴዲ ይባላል። የሆነ ሸበላ ነገር ነው። ተመቸኝ፣ ከዛ እኔም ተመቸውት መሰለኝ። ራሱ መጥቶ አዋራኝ። እሺ፣ ከዛስ? ከዛማ ተግባባን፣ ተዋደድን አንነጠጠልም ነበረ በፍቅር ድሬን ዞርናት። የዛን አመት መቼም ነበር ማድረሰው። ከዛ ግን ከዛ ምን ተፈጠረ? አስረኛ ክፍል ተፈትነ እንደጨረስን ሁሌ የምንገናኝበት ቦታ ቀጠረኝ። ከዛ ሄድኩኝ። ከዛ ግን ምን አበ በቃ እንለያለኝ የሆነ የሞትኩ ያልነበር የተሰማኝ። እንዴ ምንድን ነበር ምክንያቱ? ምንስ ምክንያት ቢኖረው ያለ ምክንያት የጀመርሽውና፣ አለም በምክንያት መተው ልክ ነው እንዴ? ሽሙ ልክ አይደለም። ግን ምንድን ነበር ምክንያቱ? አጎቶ ወደ አሜሪካ ሊወስዶ እንደሆነ ለመጨረሻ ጊዜ ካልተለያየን ቆርጦለት እንደማሄድና ለመጨረሻ ጊዜ ተሰናብቶኝ ሄደ። ወይኔ በቃ የሞ ይሁን ነገር አነሶብሽኝ። እኔ ማረስቸዋለሁ። ግን ስለ እሱ ማስብበት ምክንያት ሳገኝ አቦዛው ነኝ። በቃ ተረጋጊ። ድሬ ልጅ ነች ከዚህ ራስ ለውበቷ ስንቱ ላውራ የሀረር ልጅ ነች አዋሽ ማዶ ልቤ ተጨንቋል ሷኑዶ ዳራራ ዳራራ እዚህ የመጣች እንዴት ነበር ባክሽ? አልተገኘም ወይ ማግኘት ጭራሽ ተስፋ ራሱ የሉ አባት ቻና ነው ስጀመር። ፈልጋችሁ ያልመጣ ነገር እራሱ ፈልጓችሁ ይመጣል። እንዳፍሽ አድርገው ጥቁ። ቆይ ምሳ ላቅርብላችሁ። አይ ደክሞን ስለነበርኩ ውጪ ውጭ ይበላል። መቼ ስትማማቾች አንድ ላይ ሆናችሁ አልደበራችሁ ማር? አልደበረንም፣ ፈታ ብለን ነው ያልነው። አቦ አንቺ አልመጣችም ማለት አልመጣችም። ማን ይሳል ደውልላት። በቃ ነው ደውልላታለሁ። እንደውም እኔም ስለደከመኝ እቤት ትንሽ አረፍ እሺ በቃ ጋደኝ። በቃ ዲን፣ እኔም ደክሞኛል። በቃ ትንሽ ድረሱ። እናንተ ደግሞ ተመችቷቸዋል። በቃ ውን ቤት እያጸዳሁ ነበር እና ምነው ብቻሽን? አጣሪኝም ነበር። እንዲሁ ከሰው ጋር ስለሆንሽ እኮ ከማስቸግርሽ ብዬ ነው። አይዋ ማን ነው ሰው ብጠሪ ኖሮ እኮ አንድ ላይ እናግዝሽ ነበር። በቃ ሌላ ጊዜ ታግዥኛለሽ። እናንተስ ምን እየሰራችሁ ዋላችሁ? ይኸው ፀጉሬን ሰራችኝ፣ ወሬ አወራን፣ ዘፈን ዘፍንን ብታይ። ኦ አልደበራችሁማ ከተበላችኋል። ናቲ ናቲስ ናቲ፣ ከእድሜው ጋር ስራ ሲፈልጉ ብለው ደክሞተ አገኙ፣ እንደ አላገኙ ፈጣሪ ይረዳቸዋል። አንድ ቀን ያገኛሉሁ። ግን እኛስ አንጠይቅም? እንደ ሄደን እንጠይቃለን። ግን እያገኙ ይሻላል። ጊዜ የለንም እኮ ዲኝነው፣ ሄደን እንጠይቅ። የምን ስራ ነው? ስራ ካገኛችሁ ማለት ነው። እኔ የምፈልጉልኝ፣ እንደውም ደስ ይለኛል። ለ እንደውም ለምን አብራችሁ አትሄዱም? ከእሷ ጋር እኔ እኮ ናቲ ሙሉ ቀን ስላላገኘሁት እስኪ እነሱ አልጠብቀው እሺ፣ በቃ ጢቆ፣ አብረን እንሂድ። በቃ ግን፣ ምን ልለብስ ነው? የለመሹ ሽት አርገሽ ትምጣ። አይ ዛሬ ማ ለየት ያለ አለባበስ ነው ማሳያችሁ። አልናፈኩም? እንደ ኧረ እናፍቀሽኛል። ምነው ብዙተኛው እንደ ቀላልተኛ አንቺ እኮ መታ። የሆነ ያናገርነው ስራ ነበረ እና ከጢቆ ጋር እንዲሄዱ ላኳቸው። ምነው መስራት አልፈለግሽም? አይ ያው አንተ ስለናፈቅከኝ ከአንተ ጋር አሉ ብዬ ነው። እና እኔ ስለናፈቅኩሽ ወደፊት ስንጋባም ስራ እየቀረሽ አብረሽኝ ልትይ ነው? እና ስራ ምን ይሰራል? ስራ ምን ይሰራል? እና ዲን ዬ ጢኮ ከመጣች በኋላ በቃ የሌለ ደስተኛ የሆነሻል አይደል? አ በጣም ጥሩ እህት ናት። አንቺ ደግሞ ከዛም በላይነሽ። ውሸት ለምን ዋሻለው? እኔ ስለምታፈቅ እኔ የምታዳለው በጣም ወይኒ ሰራሽልኝ። ስራው ግን ነገ የሚሰጠን መስልሻል? ይመስለኛል። አዎ፣ ግን ስራው የሁለት ሰው ነው። አንዳችን አንገባም ማለት ነው? አቦ፣ ታዲያ መንጣጣለሁ። ስራው የተገኘው እኮ ለአንቺ እና ለዲኑ ነው። እናንተ ደግሞ ውስጥ ትገቡና ለኔ ትፈልጉኛላችሁ። ዲና በዚህ ሀሳብ እንኳን የምትስማማ ይመስለኝ? ትስማማለች እንጂ። ለምሮማት ትስማማ። ጓደኛዬ፣ እኔ አውቃታለሁ። አንቺ ስራ ካላገኘሽ ለኔ እና ለአንቺ ነው የምታደርገው። እሱን ተው እባክሽ፣ ነው ያስማማታለሁ። እስኪ የምትለው እንስማና እንወስናለን። አንድ ጥቆ ስልክ ካብርቼ እንዴ? ሄደርምዬ፣ ወይ ምነው ነው ፈልገህ ነው? ከቀበሌው ጀርባን። እሺ፣ በቃ መጣው። እሺ፣ ጥቆ አስቆምኩሻ ወይ ያራ፣ አስቆምሽኝ። በዚህ ጋር ብትጂ መንገዱ ይጠፋብሻል እንዴ? እንዴ? ለምን? የሆነ አስቸኳይ ጉዳይ አጋጠመኝና፣ መሄድ አለብኝ። እና ብቻ ምን ነው፣ መንገዱን አታውቂውም? እንደ አዎ፣ ታውቀዋለሁ። በቃ እሺ፣ እደውልልሻለሁ። እሺ፣ ቻው። በቃ ኤርሚ፣ እንዴት ነሽ? ቶሎ መጣሽ። እና አንተ ኮኔ የጠራኸኝ፣ እየከነፍኩ ነው የመጣሁልኝ። እና ጢኮስ፣ ጢኮ ወደ ቤት ሄዳለች። ደሞ በዚህ ስለኛ ነው እንጂ ስለሌለ ሰው እናስባለሽ። በቃ የሚገርም ቦታ ነው መስልሽ። እሺ ፈለግበት ሰድ። ግን መጀመሪያ ስልክሽን ማጥፋት አለብሽ። ማንም እንዲረብሻን አልፈልግም። እሺ ብታይ ናት ጢቆ። የፍቅር ሕይወቷን ነግረ ስታሳዝኝ። ምንድን ነው ታሪኮ? በጣም ይወደዱ ነበር። የመጀመሪያው ነበር ብታይ። ያሳለፉትን ስትነግረኝ ፊልም ነበር የሚመስለው። ከዛ ግን ተለያዩ አይ አጎቱ ወደ ውጭ ሊወስደው ስለነበረ ጠርቶ እንለያያለሽ። አይሳደል! አይሽ አደል አንዳንዴ ስሜቶቻችን ሳይመጣጠኑ ሲቀሩ ለአንዳችን ቀላል ውሳኔ የሆነው ለሌሎቻችን የሞት ፍርድ ይሆናል። ልክ ልክነ። አሁንም እንደምታፈቅሮ ታስታውቃለች። ስነግረኛ ለቀሰች ነበር። እናንቹ ቆይኩ አዎ ቅል ደውልላት! ስልኩ አይሰራም። ምናልባት አንቺ ዘግቶባት ይሆናል። በቃ እስኪ መጡኛ ፈታ እያለ እንጠብቃቸው ትንሽ እንጠብቃቸው። የቅድሙን ቀል ልንገርሽ ቆዩ አይደል እውነቴን እኮ እስቲ ለአንቺው መልሶች ደውይላት። ዝግ ነው። አው ዝግ ነው። ቆይ እስኪ ለኤርሚ ልደውልለት። ምን ነው ይገናኛሉ በለ ያው ድንገት መንገድ ላይ ከተገናኙ ብዬሽ እኮ። የኤርሚም ስልክ ሰራ። እናንቺ የሄዱበትን ቦታ ታውቂያለሽ? አዋውቀዋለሁ፣ ማለቴ ስራ ልንቀጥል ያለንበት ቦታ እዚህ ከቀበሌው ጀርባ ነው። በቃ ወይ ካን ከከተማ ላይ ወቷል ብሎ እሱ ሊሆን ይችላል። ወይ በቃ ወደ ቤት እየሄደ እንፈልጋቸው። ምናልባት መንገድ ላይ ልናገኛቸው እንችላለን። በቃ ይፈልግን ይፈልጋቸው። ይርሚ ደወለ። ሄሎ፣ አንተ ምን ሆነህ ነው ስልክ ማታነሳው? ሮማንቲክ ሰዓት ካለ አንቹ አንቹ ካንተ ጋር ነው እንዴ እንዴ ቲኮ እስኪ አንድ ይስጣት ሄሎ ቲኮ ካንቺ ጋር አይደለችም እንዴ እስኪምጣ ላንቺ ራስሽ መልሽልኝ ካንቺ ጋር አይደለችም ሄሎ ሄሎ አንቹ ቲኮስ